እናንተ ስርግ ስሙ፣ ቀጣይ የምንልበስ የሀድያ ኦኬ፣ የሃዲያ ላኩልኝ። ምን አይነት ነው የሃዲያ? ምን አይነት ነው የሀድያ? በራሴ እንትን ነው ማሰራት የምፈልገው የሀድያ። ላቋሎ ራቋሎ የሃዲያን እንዲያቋሎ አወኩትኝ፣ አወኩትኝ። ይሄ መስመር መስመር ያለው አይደለ? እሺ፣ ሶስት አስመጣለሁ ከኢትዮጵያ የሀዲያ የሀላባ አስቤ ነበረ ቡዳ ከጭንቅላቴ ነው የሰርሹ የሀላባ አስቤ ያለው የሀላባ አስቤ ያለው የአደሬ ውድ ነው ውዶች ባለፈው ከኢትዮጵያ ላኩልኝ ስል የአደሬ ልብስ ቀላል መስሏችኋል እንደ አደሬ ልብስ ውድ የለም ውዶቼ ውድን የአደሬ ልብስ ላይክ አንድ ሺህ ዶላር ምናምን ነው አንድ ሺህ ዶላር፣ ሰባት መቶ ዶላር ነው። ከዛ በታች አለ። ከህንድ ምናምን ምናምን ነው አሉ የሚያስመጡት ጨርቁን። ከዛ በታች አለ። ቤታዮ የምትሉ ሰዎች ካላችሁ በውስጥ አውሩኝ። አንድ የአደሬ አንድ የሀዲያ እኮ ንገሩኛ። እሺ፣ ቅናሽ ቦታነው የሚሸጠው አንድ ጊዜ ከዝኔን ቆይቷል የሀደሬ ልብስ ላኪልኝ ላካለ ጉድ ጉድ ጉድ ጉድ ውድ ነው ብላ የሌላ ቀሚስ ላከችልኝ። በጣም ውድ ነው። በኢየሱስ ስም እኔ ልስራልሽ። ጨርቁን ኬት ታመጫዋለች? ከንትናው እኮ አሉ ጨርቁ የሚያመጡት ከህንድ ሀገር። በማርያም አድርሱልኝ፣ የባህል ልብስ የሚሰሩ ሰዎች ጋር አድርሱልኝ። የሀደሬ ልብስ እፈልጋለሁ። ፕሊስ ፕሊስ ፕሊስ፣ በቅናሽ ዋጋ ውዶቼ በቅናሽ ዋጋ ነው። በቅናሽ ዋጋ የአደሪ ልብስ ማሰራት ፈልጋለሁ። ካለ አንድ ሺህ ዶላር ነው አሉኝ። ውዶቼ የአፋር አለኝ፣ አፋር አለኝ፣ ኩናማ አለኝ፣ የአማራ አለኝ፣ የጉራጌ አለኝ። ኦኬ፣ እሺ፣ ሶ የአደሬ የአደሬ እና ኦኬ፣ ሁለት መረጥን፣ ሌላ ሁለት ምረጡ፣ ሌላ ሁለት ምረጡ አስመጣለሁ። ሌላ ሁለት ሁለት ምረጡ፣ ማሮቼ ከይስ ከምባታ፣ ከምባታ እና ሲዳማ ይለያያል እ ወይ ደግሞ እናቴ ነገር እኔ እኮ ነገር ይወድልኝ፣ አለ እኮ። ወይ ጉዴ! እኔ አላቅም። ውዶች አስረዱ። እኔ ከምባታዎችን ከዚህ በፊት ቪዲዮ ሰርቻለሁ። በከምባታ ዘፈን ከምባትኛ ዶቼ ገባ በከምባትኛ በሚለው ሰርቻለሁ። ይለያያል። ኦኬ እሺ፣ የአፋር እኮ ጋይስ አለኝ አለኝ እኮ። ያፋር ሌላ፣ ያፋር አለ። እስኪ ቆይ አፋር

አራት በአሁኑ ወር ካስመጣ በቀጣይ እንደዛ እያረኩ እንዴ። ምን ነው እናንተ ኑሮ የልታቃውሱት ነው እንዴ? የሀመር አልችልም ጡት ይወርዷል። የጨረዛ ስሜቴን ለመንካት አጥንቴን ለመጉዳት የምትመጡበት ነገር አለ። የሀመር ልበሽ ቤታዬ የቤት አውጡት፣ ደነዞች ሲያናድዱ በማርያም መጥተው ልክ በቃ የሰው ስሜት ለመንካት ነው የሚመጡትኝ ሀመር ከመቼ ጀምሮ የወረደጡት ያያችሁት? አፍልተሻል። ነይና አብርጅልኛ ውድዬ፣ ነ አብርጅልኝ። እኔ እናት ነ ቀማላም። እናንተ ዋንዴ የአፋር የምትሉ ሰዎች ማለት በዚህ በወረደጡት በዚህ በወረደጡት እኔ አፋሮች እኔ ያላልኩም ግን በዚህ በወረደጡት ምን አይነት የአፋር ልብስ ነው ምለብሰው? የአፋር ልብስ አውቃችሁታል? የአፋር ልብስ አውቃችሁታል? ቆዳ ነው። ጥንክር ያለ ቆዳ ነው። ቆዳው በቆዳው ላይ ጡታቸው ይዋጋል። በቆዳው ላይ እግዚአብሔር ያሳያችሁ ቆዳ ለብሰው፣ ቆዳ ነው አይደለ? ጨርቅ አይደለም፣ ቆዳ ነው። በዛ ላይ ጡታቸው ተገትሮ ወጥቷል። እንደውም ስስ ላይ ስስ ልብስ ላይ ነው ጡት ግትር የሚለው። ቆዳ ላይ ቆዳ ላይ ጡታቸው እንዲዋጋል እና በዚህ በወረደ ጡት የአፋር ልብስ ልበሽኝ ያማቸዋል ክርስቶስ አለብስ የሚያፋር እኛ እኔ አፋሮች ወዳቸዋለሁ። ልብሳችሁ መልበስ አልችልም፣ አልችልም። ምን አሱ አሸኝ እ ኦ እንዴ ጡቴን ላ ኤዲ ካላረኩ በስተቀር አይሆንም፣ አይሆንም። ሀመር ነው አፋር አውጡታቸው። አፋር ነው፣ ሀመር ሀመር ነው። አፋር ሀመር ሀመር ሀመር ውይ ሀመር። ይቅር በሉኝ፣ ይቅር በሉኝ። በድጋሚ በድጋሚ በድጋሚ። ይቅርታ ይቅርታ ይቅርታ። ብሄር አዛባው፣ ብሄር አዛባው። የሀመር የሀመር የሀመር አመሮች ይቅርታ ጋይስ። ምን ወደ አፋር ገባው? የሀመሮች ልብስ ለእኔ አይሆንም። ምክንያቱም ጡቴ እንደፎጣ ነው የሚነጠፈው ውዶች። ጡቴ እንደፎጣ የሆነ ሰዓት ላይ እንዲህ እያነሳችሁ ትሄዱታላችሁ እንደ ነጠላ ታነጥፉታላችሁ። አይሆንም። ሀመሮች ወዳችኋለሁ፣ ልብሳችሁ ግን ለእኔ ለውደቀ ጡት አይሆንም። አመሰግናለሁ። ለካ ብሔር አዛባው ወይ ጉዴ ፈላ። ደግሞ በዚች ደግሞ የኛ ነው ጡት ተወጠረው ደግሞ ብለው ጦርነት ሳይቀርቱ ቶሎ አስተካከልኳትኝ። እሺ አ ሶስት ተጠቅሳችኋል። የራያ ማን ውዴ፣ እንዴ ምን ሆነች ነው? የራያ ቀሚስ ለብሻለ እንዴ፣ በሰማንያ ስምንት ሺህ ሰው መሃል ተከብቤ ውዴ፣ እንዴ በዛ ሁሉ ሚሊዮኖች ላይክ ታጅቤ የራያን ልብሳለ እንዴ፣ ውዴ ያስተዋወቅኩት ምን ሆነች ነው? ማሪ ወላይታ ጎበዝ፣ ውዶቼ፣ ወላይታ ሀደሬ፣ የሀደሬ ልብስ፣ የወላይታ ልብስ አንድ ምንድን ነበር ያላችሁት? አሁን የሀዲያ ላላችሁ ያው የስ ሀዲያ ሶስት የኦሮሞ ያ የኦሮሞ የሀረር የሀረሩን፣ ደስ ይለኛል ነጩ፣ ደስ ይለኛል ነጩ፣ ደስ ይለኛል ነጩ። እንደዚህ በቢጫ አንት የሚለበሰው ይሶማሪ ነው ዲሱ በቃ በአሁኑ አራት ነው የማስመጣው። በቃኝ በቃኝ፣ እንዴ በሌለኝ ገንዘብ ልትጨርሱ ነው እንዴ? አራት አስመጣለሁኝ። ሌላ ሌላ ቀጣይ ደግሞ እሱን ካስመጣ በኋላ ሌላ ቀጣይ እያየን እያየን ይጨመራል። አራት ሌላ ውዶቼ፣ እንደዚሁ እናንተ እንደዚሁ ፌታዬ፣ እኛ እንልክልሻለን ካላችሁ እለብሳለሁ እለብሳለሁ። በራሴ በአቅሜ ግን አራት አራት በአንድ ወር ውስጥ ባልሞላ እስኪንትን ላለኝ አራት የባህላዊ ቀሚስ አስልካለሁ። የጎጃም ለበስኩ እኮ ወዲ ሰደባችሁኝ እንጂ እዛን ቀን እኮ አጠጣችሁኝ እኮ ወዶች አጠጠ ግን ደስ ይላል ብታጠጡኝ። ም በሰባ ምናምን ሺ ላይክ ነው ያጠጣችሁኝ ውዲ ው አጠጣችሁኝ እኮ ወዲ እዛን ቀን እኮ ወይ ጉድ፣ አጥንቴ እስኪን ከጨከሽ ድረስ ነው አራት ሺ ሰው የሰደበኝ እኮ ወይ ጌታ ወይ ላኩልኝ ይኸው ፍጥጥ ብዬ ውዶቼ ላኩልኝ። እስከ ዛሬም እናንተ ናችሁ የላካችሁ። ላ ላኩልኝ ለብሳለሁ። አለሆን ችግር የለብኝም እኔ አለብስም ልብስም የሀመር አታነቃኩኝ። እዛው ራሳችሁ የሀመር ልብስ ግን ያቁታል። በኮ በራሴ ስታይል እኮ ነው ውዶች፣ እኔ እኮ በራሴ ስታይል ማሰራት ፈልጋለሁ። ግን በዓሉን አበላሸችብን ደግሞ ብለ ለእኔ እኮ ሰሆን እኮ ሁሉ ነገር እኮ ይበላሻል ውዶቼ ለእኔ እኮ ሲሆን እኮ ሁሉ ነገር እኮ ትክክል አይደለም ለእኔ እኔ እኮ የማያደርገው ነገር ሁሌ ስህተት እኮ ነው ጋይስ አሁን እኔ በፋሽን በፋሽን አሰርቼ ብመጣ የሆነ የባህል ልብስ ማለት ነው ስጋዬን ቀቅለው ደሜን እንደ ውሃ ስጋዬን እንደ አጥንት ነው ግጠው የሚበሉትኝ እኮ ወዶች ለዛ እኮ ነው በራሴ አሰርቼማ ብመጣ ይንጫጫሉ ባህላችን ተበላሸ ባለፈውን ማናትቼ ምታወራው እንደኔ ድምፅ ወፍራም ያላት የላትም። ያል ማን ስማ ስስቅ ራሱ እያለች ምትስቋ። አሁን እሷ የአፋር ልብስ ሲሆን ምናምን ለበስኩ ብላ ባህላችን አበላሸሽ ነው ተብሎ ማን ነው ስማ። ድርሹ ድርሹን ፌስቡክ ላይ ሲቀጠቅጡ አትዋሉ። እኔም አሁን በራሴ አሰርቼ በመጣ ስቀጠቀጥ ነው ሙለ ውዶቼ። ራሱን ባህሉን በጠበቀ ለብሳለሁ። አዎ በስማም ወልደም ፈጽ ራሱን ባሉ። መጀመሪያ ግን የአደሬ ልብስ ነው ጋይስ፣ የአደሬ ልብስ ከነጭ ከነ ጌቶ ከነ አናቱ ሰፌዱ የአደሬ ልብስ እፈልጋለሁ። ግን ውድ ነው ጋይስ፣ ውድ ነው። አይ አደሬዎች አስወደዳችሁትኝ። በስመ አብ ወልደንፈስ ቅዱስ የአደሬ ልብስ ውድ ነው። አንደኛ ከባህል ውስጥ የአደሬ ልብስ ውድ ነው። ምን ነው ውዶቼ፣ አረ ለተመጣጣኝ አድርጉልን ማርያምን። በጣም ውድ ነው። የኩናማ አለኝ ጋይስ፣ የኩናማ እኮ ልብስ አለኝ። ጨፍሬበት አላያችሁም እንደ የኩናማ ቪዲዮ እኮ አለኝ። ቀጭ ነኝ። እቺ ማናት ብለው ፖስተው ማለት ነው እዚህ ሀይስኩል እንትን እያልኩኝ። ቆይ አንድ ላሳያችሁ። አደሬ ሐረሪ ሐረሪ አደሬ ስትለ ሐረሪ ጋይስ፣ ውድ ነው። ኮፒ እንዳያደረጉሽን ይማ ተናገር ያለው ላይ ብለ ውዴ፣ አስቀድሜ አስቀድሜ ከለር ንገሩኝ። በጣም በብዛት የሚለበሰው ፒንክ ከለር ነው። ፒንኩን የሚለበሰው ይሄ ከለር ነው በብዛት የሚለበሰው፣ ግን ሌላ ከለር ነው የምፈልገው። ሌላ ከለር፣ ለየት ያለ ከለር ንገሩኝ። ያሬ ደውላለሁ። ኢትዮጵያ ነው እንዲ የምትኖሪ ስስታም። ውዴ፣ ገንዘብ ዝም ብሎ የሚወጣ መሰለሽ? እንዲ አራም እንዴ፣ ኢትዮጵያ ነው የምትኖሪው? ስስታም ቅዱስ ሚካኤል ማለት ነው። ሁለት ቦታ ሰንጥቆ ያስቀምጥ አያስቀምጥም እንጂ ቅዱስ ሚካኤል ሰይጣን ሁለት ቦታ ናትን ፈልጦ ያስቀምጥቅ። ስስታም ይለኛል። እንዲያውም እንደኔ ቤታ ገንዘብ የሚያባክን የለም። ገንዘብ የምንማ ቢዝ ኖሮ ስንት ነገር ኢትዮጵያው ስንት ቦታ ላይ ገንብቼ ታይ ነበር። ቆረቆራም ስስታም ይለኛል እንዴ ቅማላም። ሁሌ እኮ ለብሰው አንዴ እኮ ነው ለብሰው አንዴ እኮ ነው ለብሰው አንድ ሺህ ዶላር እኮ ነው። አታስብልኝም እንዴ አራም ምን አባቱና ነው የሚለኝ? ያው ጋይ እስክፋ ያሰሩኝ ያለውን ስስታ ሚለን እኔም፣ ቤታ ቅዱስ ሚካኤል አንጀትን ያሳሳው። ውይ አያሳሳም፣ ቅዱስ ሚካኤል ውይ ሊያጣላኝ። ውይ ውይ ውይ፣ ሰይጣን ሉሲፈር አንጀትን ያሳሳው። እዛ እግዚአብሔር፣ ማ መቼ ሲፈውሳል የሳሱትን ሊያጣሉኝ። ምን አይነት ብራውን ከለት? ኧረ እኔ እኮ ጸይም ነኝ፣ ብራውን አይድብኝ። ውዶች እንደሆነ ፈካ ያለ ከለር ቢጫ፣ አይ ቢጫ በፒንኩ ይሆናል። ቢጫ በፒንኩ ምን አይነት ከለር ብሉ ብሉ ብዙም አይደለውም ብሉ ከለር በጣም ነው የምወደው ግን ነው ይኸውና ብራውኑ ላሳያችሁ ብራውን ያልከው ልጅ ይሆና ወደ ቀይ ነገር እንትን ሄዳለሁ ፐርፕ ፐርፕል አላቸው ብዙ ጊዜ ያላየው ሚያደሪ ልብስ ፐርፕል ሲለበስ አለ ግን ብዙዎች ለብሶ ይሆንና ፐርፕሉ እንደ ፒንክ ነገር ፐርፕልሽ በቃ ፐርፕል አሰራለሁ ሊ አሁን ምን ምን እንደማስልክ ሊ መጀመሪያ እሱ እንደማስልከው ጌጣጌጣቸው ላይ ጭንቅላታቸው ላይ ያለውን ነገር፣ ወይኔ ውዶች እስኪ ቆይሽ። ለምንድን ነው ከብሔር ብሔረሰቦች የአደሬ ልብስ የተወደደው? ለምንድን ነው ንገሩኝ። ከህንድ ጨርቁን ስለሚያስመጡት ነው? ኢትዮጵያ ውስጥ የለም ጨርቁ። የአንገታቸው የአንገታቸው ከወሎ ጋር ይሄዳል። እሽ፣ የአንገት ጌጣቸው ላይ የእጃቸው ሸዋሊያ ነገር ነው መረጃ አታውጭ ወይ ምን አረኩድ ይኸው ስክሪን ሻት የእጅዋን ማርያምን ሰባት መቶ አንድ ሺ እዛ ድሬዳዋ ጠየኩኝ ማለት ነው ጨርቁ ከእንትን ነው የሚመጣው አሉ በጣም ውድ ነው ከህንድ ሀገር ነው አሉ ጨርቁን የሚያስመጡትኝ እና አንድ ሺ ዶላር እና ሰባት መቶ ነው ማርያም እንደዛ ነው ያሉኝ እኔ እንግዲህ ከዝኖቼ አይዋሹኝ አያጭበረብሩ መቼስ ምን ሊያደርግላቸው አጭበረብሩኝ ይኸው የአንገቱን ያንገቱን አየው እስክሪን ሻት እሺ ከነ ጭንቅላቱ ከነ ጆሮ ስጠላሽ ውዴታ ነቂያ ብላሽ አለች ኮ ለምን የሚሄድ ጎርፏ ውስጥ ማለት ነው ጥልቅ ብለሽ ገብተሽ ለምን ውቅያኖስ አይውጥሽም ምን አገባኝ እኔ የጠላ ሰው ደጋግሞ አይጽፍም ብሎ ካርጎ ይወጣል አራም አትጠይኝም አትጠይኝም ኮመንትሽን እንዳነብ ፍላጎት ጉጉት ስላለች ነው የሚጠላ ሰው ማ ይወጣል ንፍጣ ስጠላሽ ትላለች። የታባሻ ቆሺ ነው የምታይኝ ሰቃቀን ህይወት ውስጥ የምትኖሪ ጭንቀታ መተታ ምን አባቱ አፏን ትከፍታለች። ስጠላሽ ትላለች እና ከጠላሽ ብሎ ካታረግ ምን ምናባሽ ያሳይሻል? ጉድ እኮ ነው። በቃ ከዚህ ሰወጣ ከዚህ ሰወጣ እማማ ጎንደሬ ያሳብድኛል። ከእነዚህ ሰዎች ከዚህ ሰወጣ በደንብ አይቼ በደንብ አይቼ

እሺ ምን ነው የሚሸከመው? ሎሚ ነው ውዴ። ወይኔ ግን ወይኔ ግን በቃ ከዛ የሀድያን ያላችሁትኝ ያለው ምናምን ነገር አራት አስመጣል በቃ በጣም ነው የምወድሽ ሁኔታ አመሰግናለሁ። የወላይታ ወዶቼ እየተሳሰብ እንዴ ላኩልኝ እንጂ ግማሽ ላኩልኝ እኔ ጌታ አመጣለሁ ግማሹ ላኩልኝ የ ሉሉ ብለሽ ስምሽን ቀይሪ አቤል ኦኬ ስምሽን ቀይሪ ውዴ ስምሽን ቀይሪ የሀይቋ በይ ውዴ ለምንድን ነው የቀየርሽ ሉሉ ብለሽ የሀይቋ በይ ቴንክ ዩ ኒድ አቤል እኮ ላይፍ የለም? አቤል እኮ ላይቭ የለም፣ ወጥቷል። አዎ የአይቋ ነው የለመደ። ለምን ለወጥሹ? እንደዚህ ያስጠላ አልፈልግም። የአይቋ ቤ አቤል የለም። ይሄ ወጣ ወጣ። የላኩልሽን ፎቶ አላየሁትም። ራይል ይህም አቤል ዛሬ የሆነ በትግራይ በትግርኛ ቪዲዮ ሰርቼ ነበር ማለት ነው። ሰው ግን ክፉ ነው። የሆነን ሰው ስቶር ውስጥ ሳያስበው ፎቶ አንስተው እኔ ፔጅ ላይ ልጥፈዋለሁ፣ ምን እንደሚሻላ። ወይኔ፣ ቀይርሽ ውድ፣ እውነት የሀይቋ ደስ ይላል። ሉሉ ብለሽ አሁን ምንድን ነው ሉሉ? እኛ ሀገር እኮ ሉሉ ጫት ነው እንዲሚያዝ። ደውለት እስኪ አቤል። እሺ፣ ቆይ ልደውልለት። መጀመሪያ እሱ ስም ነው ያለው። ካየኝ አያነሳም። እናንተ እንደታመመ አክት ላርክ ግን ላይቭ አያነሳም እኮ የተዝናና ነው። ሄላው ምን ነው በጥሪው እየጨፈርክ ነበር እንዲ። በጣም ቆየ ለማንሳት እኔ እንጥለክ ማለት እኮ እኔ ለምን አልወሰርከኝም? ኧረ አይደለውም በጭራሽ። ስም ቅዱስ ደሞ እኔ ላይቭ ላይ በውድ ምድር ላይቭ ገብቻ ይተኝ ታውቃለ እንዴ ለምር እንደዚህ ያልከኝ? ላይ ላይ ካልሆንኩ እንደዚህ ስለማላወራ ነዋ። አታምነኝም አልዋሸም ላይቭ ላይ ነኝ እኔ። እኮ አቤት ስለማፍር ነው እንጂ እኮ ከላይቭ ውጭ እኮ ስወጣ እንደዚህ በኋላ ደስ ይለኛል፣ ግን አፍራለሁ። ማሪ ምን አፍራለሁ። አቤት አይ በቃ ፈታ በል። እኔ እኮ ላይቭ ላይ ነው ሲሉ ሳይቅ የለህም። እስኪ ልደውል ብዬ ነው። እሺ ኔ ውድ በቃ ቻው። ኔ ማር ቻውሽ ማሽ

ሰጣቸው። ዛሬ ሳመሰግናችሁ የለሽም ቆሜ ላመስግናችሁ፣ ቆሜ ላመስግናችሁ። ወይ ማታ ለምሮ ላይ ቪርግባሹ እንዲ ዩቲዩብ ስሰራ፣ ዩቲዩብ ስደክምላችሁ፣ ዩቲዩብ ስሰራ ነበር። ዛሬ ዩቲዩብ እንትን ሰርች የላችኋለሁ። ዛ ከሺን ልብስ የሚሸጡ እዚኛ ጋ ሺን አለ ብያችሁ ነበረ። እዛም ቤት ሂጅ የላችኋለሁ፣ እሺ እዛ ቤት ሂጄ ቀሚሶች ምናምን ሺን ላይ የምታገኟቸው እኛ ጋ እዚህ በራችን ላይ በሉት ላይ ከአንድ ሀምሳ ደቂቃ ድራይቭ አድርጋችሁ ሀምሳ ደቂቃ፣ ደስ ይላል የምትሄዱበት አለ። እና እሱን ሰርቻለሁ። ብዙ ቦታ ሲሄድ እግዚአብሔርን ትነበብ። ዛሬ በቁም ነገር ነው የሰራሁትኝ። ኤደን የቴንኪ በቁም ነገር ብታይ፣ አሁን እንዲልሄድ ነው አሁን እንዲላረግ ነው። ረጅም ነው ግን፣ ቪዲዮ ሰርቼ የላችኋለሁ ነው። ከዛ ግን አሁን ኤዲት ማድረግ አለብኝ። በዚህ በአይፎኑ ነው የቀረስኩትኝ። ካሜራ ቆንጆ ካሜራ መግዛት አለብኝ። ብታይ ተገፍቼ በቃ ቀጮ በግፊት ነው የሰራሁት። እዚህ ጋ ዲቦራን ሳውራን ነው የጀመርኩት ማለት ነው። እና ታዩታላችሁ። እሺ ኤዲት ምናምን አደርገዋለሁ። እዩ ቀጮ፣ ጆሮዬን ተበሳሁ። ቆይ እንደ አለርጅክ አለባችሁ? ዶቼ ነገሩኝ። የማር አለርጅክ ያለበት ሰው ማለት ነው። ማር በልቼም ማርበል ትንበልቼ እንዳለ ደረቴ ደረቴ ማለት ነው። እንዳለ እዩት። ሲያሳክከኝ ሲያሳክከኝ ሲያሳክከኝ ሲያሳክከኝ ጀርባዬ እንዳለ ነጠብጣብ ነጠብጣብ ነጠብጣብ እናቴ ትሙት። እዩት ታያቸዋል። እጄ ተውት፣ እጄ ተውት። ድብድብን ያለው ደግሞ እኔ እጄ አያደብም፣ እንደዚህ አሳክከዋለሁ ማለት ነው። እና በምን ላጥፋው? አብርሃንዬ በጣም ነው መቀናው፣ ውዴ በጣም በጣም ነው መቀናው። በጣም እንዴት እንደምቀና ብታይ፣ እንዴት እንደምቀና እንዴት እንደምቀና ውዴ ብታይ፣ በጣም በቪዋን ምቀናው በላይኳን ምቀናው እሷን መግዛት ማትችለውን ልብስኔ መግዛት አልችልም ምናምን። በጣም ነው መቀና አባት አራ። አንቺ ደግሞ የደረቀ ሀረ የምሰርች ምን ትመስላለ በክርስቶስ እንደው ነገር ይናኳርዊ ቅናት ግን ለእናንተ ምንድን ነው መቅናት ማለት ግን ለእናንተ ምንድን ነው ማለት ቅናት ለአንቺ ምንድን ነው ትርጉሙን ታውቂዋለሽ የኔ ደንቆሮ ቅናት እኮ ማለት እናንተ የሌላችሁን ነገር ሰዎች ሲኖራቸው ነው የሚያስቀናች እናንተ ማድረግ የማትችሉትን ነገር ሰዎች ሲያረጉት እናንተ ግን ማድረግ አትችሉም ያ ሲሆን ቅናት ይባላል ያንን አደለ? ቅናት እንደዛ ነው አውዶች። እናንተ ማድረግ ያልቻላችሁትን ሰው ሲያደረገው እናንተ የሌላችሁን ነገር ሰው ሲኖረው ነው ያ ቅናት የሚባለው። እኔ አሁን በምን ውዴ፣ በምን ዩማኔር መግዛት ከፈለጉ መግዛት እችላለሁ። ሜካ መቀባ ከፈለጉ ከፋለ ፊልተሩ ፈቃርጌ ነከዋለሁ። ስልክ ከአንድም ስንት ስልክ አለኝ። ልብስ የፈለግኩትን ለብሳለሁ። ቪው አለኝ፣ ላይክ አለኝ፣ ሰው ይወደኛል። ምንድን ነው የሚያስቀናኝ? ውዴ፣ እስኪ እንግዲህ ምንድን ነው የሚያስቀናኝ? ሚንሽም ደም አድርገው በነገራችን ላይ ሞታለች እኮ ውዴ። ከሞተ ሰው ጋር እኔን አታወዳድሪኛ። ከሞተ ሰው ጋር ውዴ አታወዳድርኝ። አላቆምኩም አላቆምኩም ዛሬ ያለው ውዴ፣ ዛሬ ያለው ውድ ኮ ነው። ዛሬ ያለው ሌክሲ። ቅምሳልኛለች ፋና፣ ታውቂያታለሽ ፋና፣ ቅምሳልኛለች። ሌክሲን ግን ማመን አልፈለግች። በቦክስ ጥጥ ታርጋ እንትኑን እያየሁኝ ነበረ። በቦክስ ጥጥ ታርጋታለች። እና ታዲያ ውዴ፣ ማየም ቤት ምን ሰርያለሽ? አልሐምዱሊላህ ይላል ስምሽ። በስመ አብ መንፈስ ቅዱስ። ማየም ግን ትያለሽ። ኧረ ታይ ታይ፣ አላህ አይወድም ዝም ብሎ ሰው። ምሳሌም ጥሩ አይደለም። እሺ፣ ማርያም አትሳደቢ። ያለሽ የተሻለ ሀገር ነው ያቸው እነዚህን ቀኝቸው ጊፍት ጋላሪሽን አስማኝ ነገ አስሞላል። ለማንኛውም እኔ የገባሁበት አንደኛ ጊፍት ጋላሪ የለ አስማ፣ ሁለተኛ ደግሞ ላመሰግናችሁ ቃል ቃል ቃል ቃል የለኝም ላይ ቃል አሁን ቃላት አሉ አለ የሰውን ስሜት የሚገልጹ ቃላቶች አሉ አለ። ቃል የለኝም ለእናንተ፣ ኔ ቃል የለኝም። እማምላክን ጊዜ ወቅት ምናምን የማይለውጣችሁ ሰዎች ሁልጊዜም ከጎን የሆናችሁ ዛሬማ፣ ኦማይ ጋድ እኔ እግዚአብሔር እንደ ዛሬ ተደስቼ አላውቅም። ወይኔ ብስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን እኔ እኔ እንደዚህ ኧረ በኢየሱስ ክርስቶስ ኧረ በኢየሱስ ወይ ሙን እንደዚህ አለ እንደዚህ አለን ያልኩትኝ እንደዚህ አለ እናትትሙ አለ እንደዚህ እንደዚህ ፍቅር ላይ እንደዚህ ፍቅር እንደዚህ ፍቅር አለ። ስለምንወድሽ ነው። እግዚአብሔርን ዕጣ ፈንታ በሉ ሰኞ አጫውታለሁ። ጠዋት እኮ ብያለሁ። እንደዚህ ያለ ውዶቼ፣ ወንዝ ዩበል ዩ ብርትዴይ ዲሴምበር ሰላሳ በልደቴ ዲሴምበር ሰላሳ ነው። ቢላቪ ቢሩፉ እውነት እናቴ ትሙት፣ እኔ ዛሬ ላመሰግን ነው የገባሁት። ቴንክ ዩ ዘማ፣ ዛሬ እግዚአብሔር ምስክሬ ነው። በየት እኔ በቃ ስንቱን ልመልስ፣ ስንቱን ስንቱን ልመልስ፣ እግዚአብሔርን ስንቱን ልመልስ። እረ በኢየሱስ ስም ዛሬ ሰኞ ነው። ጠዋት ላይ እኛ ጋር ማታ ስለሆነ ጠዋት ላይ ምን አንቺ አውርቶ ምን አንቺ ባትኖሪ ምን ምን አልከኝ? ቲክቶክ ላይ ግን ምን ያህል ደባሪ ነው።